ሁለት ሰዎችን በመግደል ወንጀል ተጠርጥሮ ከተያዘበት እስር ቤት ያመለጠው ግለሰብ በቁጥጥር ስር ዋለ። ያሬድ ሽፈራው ጉቱ የተባለው ተከሳሽ ሐሙስ ጥር 29 ቀን 2017 ዓም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለነበረው ቀጠሮ ከአጃቢ ፖሊስ ጋር ወደ ፍርድ ቤት ከሄደ በኋላ መሳሪያ የታጠቀው አጃቢ ፖሊስና እስረኛው በዚያው መጥፋታቸውን መዘገባችን ይታወሳል። እንደ ምንጮቻችን ገለጻ ተከሳሽ ግንቦት 22 ቀን 2012 ዓ.ም ተበረት በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ጎሮ ገብሬላ አካባቢ ከሚገኝ ባንክ ቤት ውስጥ ሟች ገብርዬ ክፍል የተባለ ገንዘብ ከባንክ ቤት አውጥቶ ያሽከረክራት በነበረችው ቶዮታ ዲኤክስ መኪና ውስጥ ሲገባ ይመለከተዋል። ወዲያውም ተከሳሽ በቶዮታ ቪትስ መኪናው መከታተል ይጀምራል። ሟች ምሳ ለመብላት ወደ አንድ ሬስቶራንት ሲገባ ተከሳሽ ሁኔታዎችን አመቻችቶ በመጠበቅ የሟችን መኪና ከፍቶ በመግባት ገንዘቡን ለማውጣት ቢሞክርም ሟች ድንገት ይደርስበታል። እዚያው መታገልና መጯጯህም ይጀምራሉ። ግብ ግቡ የጠነከረበት ተከሳሽም ሟችን በቀኝ ጎኑ ላይ በጥይት መትቶ በመግደል ገንዘቡን ትቶ በመሄድ ከአካባቢው ይሰወራል። ተጠርጣሪው በሰው መግደል ወንጀል እየተፈለገ ባለበት ጊዜ በአራዳ ክፍለ ከተማ ፖሊስ መምሪያ ተመሳሳይ ስርቆት ሲፈጽም ከነ ግብረ አበሮቹ በቁጥጥር ስር መዋሉን ምንጮች አክለው ይገልጻሉ። ይሁን እንጂ ብዙም ሳይቆይ ከአራዳ ፖሊስ እጅ እንዳመለጠም ይናገራሉ። ይህ ግለሰብ ሐምሌ 14 ቀን 2016 ዓ ም በለሚ ኩራ ክፍለ ከተማ ወረዳ 10 ሰሚት ፍየል ቤት አካባቢ ከሚገኘው ብላክ ላውንጅ ተብሎ ከሚጠራው መዝናኛ ቤት ውስጥ እየተዝናና ሳለ ሞባይል ስልክ ጠፋብኝ በሚል አምባጓሮ ይፈጥራል። በመቀጠልም ከመጠጥ ቤቱ ወጥቶ ወደ መኪናው በመሄድ ሽጉጥ ይዞ ወደ ላውንጁ ተመልሶ ለመግባት ሲሞክር የመዝናኛ ቤቱ የጥበቃ ሰዎች መሳሪያ ይዞ መግባት እንደማይቻል ይነግሩታል። ተከሳሽ ክልከላውን በመቃወም ሁለት ጥይት ወደ ሰማይ ይተኩሳል። ወዲያውም የጥይት ድምፅ የሰሙ በቅርብ ርቀት ላይ የነበሩ የወንጀል መከላከል ፖሊሶች ወደ ስፍራው ይደርሳሉ። ተከሳሹ ግን ፖሊሶቹን ሲመለከት ከአካባቢው ለማምለጥ ሲንቀሳቀስ በሕግ አስከባሪዎቹ እንዲቆም ቢጠየቅም ፈቃደኛ ሳይሆን ይቀርና ከወንጀል መከላከል የፖሊስ አባላቱ መካከል ምክትል ሳጅን ዳዊት አየል የተባለውን የፖሊስ አባል በሁለት ጥይት ተኩሶ በመምታት ገድሎ ከአካባቢው ተሰውሯል ተብሏል። ይሁን እንጂ ወንጀሉ ከተፈጸመ ከአምስት ቀናት በኋላ ማለትም ሐምሌ 19 ቀን 2016 ዓ ም በሐዋሳ ከተማ በፖሊስ ቁጥጥር ስር ውሏል። በመቀጠል የአዲስ አበባ ከተማ ፖሊስ ኮሚሽን በሁለት ሰው መግደል ወንጀል ምርመራ መዝገብ ማጣራት ይጀምራል። የተጠርጣሪው መያዝ የሰማው የአራዳ ፖሊስ ጣቢያ ቀደም ሲል በተጠረጠረበት ከእስር ቤት ማምለጥና የዘረፋ ወንጀል ክስ ይመሠረትበታል። በዚህ መሰረት የነፍስ ግድያ ወንጀል መዝገብ ከመጠናቀቁ በፊት የአራዳ ፖሊስ ጣቢያ ክስ ውሳኔ ያገኝና ተከሳሽ ሁለት ዓመት ከስድስት ወር እስር ቅጣት ይፈረድበታል። በዚህ ጊዜ ተከሳሽ ከፖሊስ እጅ ወጥቶ የፌዴራል ማረሚያ ቤት እስረኛ ሆኖ ወደዚያው እንደተዛወረና በአራዳ ፖሊስ ጣቢያ ለተመሠረተበት ክስ ጉዳይ ጥር 29 ቀን 2017 ዓ ም ኮንስታብል እንዳለማው ማን ደፍሮ ከተባለ ፖሊስ ጋር ጊዮርጊስ አካባቢ ባለው ፍርድ ቤት ሄዶ ከነ አጃቢ ፖሊሱ ሊጠፋ ችሏል። የፌዴራል ማረሚያ ቤት እስረኛው እንዲያዝለት ለተለያዩ የሚመለከታቸው አካላት ደብዳቤ ገልጾ ክትትል ሲደረግበት እንደቆየ ታውቋል። ከምንጮች እንደሰማ ነው ግለሰቡ ከእስር ካመለጠ በኋላ ወደ መተማ ከተማ የተጓዘ ሲሆን ጥቂት ቆይቶም ወደ ጎንደር አምርቷል። ይሁንና የጸጥታ ኃይሎች እየተከታተሉት መሆኑን ሲያውቅ ወደ አዲስ አበባ ተመልሶ ይሄዳል። እስረኛውን ይፈልገው የነበረው ቡድንም ከጎንደር አዲስ አበባ መጥቶ አሰሳ ማድረግ ይቀጥላል። ተጠርጣሪው ትክክለኛ ስሙን በመተው ዳዊት ጥላሁንና ታደሰ ወርቁ የሚባሉ ሁለት ስሞችን በመቀያየር ሲጠቀም መቆየቱንም ምንጮች ያክላሉ። ሚያዝያ 14 ቀን 2017 ዓ ም ከቀኑ 6 ሰዓት በቂርቆስ ክፍለ ከተማ ጌቱ ኮሜርሻል ህንፃ ጀርባ ወይዘሮ ፍቅርተ በዛብህ የተባሉ ግለሰብን መኪና ተጠርጣሪው ተጠርጣሪውና ሌሎች ግብረ አበሮቹ በቆመበት ጎማ እየፈቱ ሳለ የተጠራጠሩ የአካባቢው ነዋሪዎች ለፖሊስ ጥቆማ ይሰጣሉ። በስፍራ የነበሩ የወንጀል መከላከል ፖሊሶችም በቦታው ደርሰው ተጠርጣሪዎቹ ለዘረፋው የተጠቀሙበትን ዲኤክስ መኪናና ይበልጣል አበባው ተረፈ የተባለን ሰው ሲይዙ ሌሎች ሁለት አባሪዎች ማምለጥ ይጀምራሉ። በሁለት ሰዎች ነፍስ ማጥፋት የሚፈለገውና ከማረሚያ ቤት ያመለጠው ያሬድ ሽፈራው አንዱ አምላጭ ይሆንና የያዘውን ሽጉጥ በማውጣት የሚከተሉትን ሰዎች እንዳይዙት መተኮስ ይጀምራል። በዚህ ተኩስም ጣሰው ንጉሴ የተባለ ወጣት የቀኝ እግሩ ታፋው ላይ በጥይት ተመቶ ሊቆስል እንደቻለ ምንጮች ነግረውናል። ይሁንና ተኩስ የሰሙ በአካባቢው ላይ የነበሩ የፌዴራል ፖሊሶች ማሳደዱ ላይ በመቀላቀላቸው ብዙም ሳይርቅ ሊያዝ ችሏል፣ ተብሏል። በአሁኑ ወቅትም ግለሰቡ በፖሊስ ቁጥጥር ስር ውሎ በጥብቅ ምርመራ ላይ እንደሚገኝም ሰምተናል።